በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። በዛሬ ቪዲዮችን ዘንድላችን የመጣን ሙሉ የአማረኛ ፊደላትን ማንበብ እና መለማመድ ይሆናል። ቪዲዮንም እንደሚከተለው እናያለን። ቀጥታ ወደ ቪዲዮችን ስንገባ ሀ ሁ ሂ ሃ ሄ ህ ሆ። እስኪ አንዱ የበሉት ሀ ሁ ሂ ሀ ሄ ህ ሆ ልክ እንደዚህ እ ቪዲዮውን እያስቆምን አንድ ባንድ እናያለን። ቀስ ብለን ካልናቸው ወይም ከሸመድን ነው በኋላ ፈጠን ብለን። ሃ ሁ ሂ ሃ ሄ ህ ሆ ይሄን በደምብ ካነበብን ነው። ለ ለ ሎ ሊ ላ ሌ ል ሎ አሁን ደግሞ ከኔ ጋር አብራችሁ ትላላችሁ ማለት ነው። ልክ እንደ ቪዲዮ ከኔ ጋር አብራችሁ ታነባላችሁ ማለት ነው። ሉ ሊ ላ ሌ ል ሎ። አሁን ደግሞ ፈጠን እንብላችሁ ለ ሉ ሊ ላ ሌ ል ሎ። ሀመር መጀመሪያ ቪዲዮውን እንዴት ማን ተብላ እንደምትነበብ ታዳምጣላችሁ ከዛ ሁለተኛ ዙር ሳነበው ደግሞ አብራችሁ ትላላችሁ እናንተም ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሲሆንም በጋራ አብረን በለው ሀ ሁ ሂ ሃ ሄ ህ መ መ ሙ ሚ ማ ሜ ም ሞ። እሺ ከሰማችሁ በኋላ እንዴት እንደሚነበቡ አሁን ደግሞ አብራችሁ ታነባላችሁ። መ ሙ ሚ ማ ሜ ም ሞ። አሁን ደግሞ ፈጠን ብለን እናነባለን። መ ሙ ሚ ማ ሜ ም ሞ። ልክ እየደጋገምን ስናነባቸው እንይዛቸዋለን ማለት ነው። መ ሙ ሚ ማ ሜ ም ሞ። ወደ ሰ ስንሄድ ሰ ሰ እችን ትመስላለች ቅርጿ ሰ ሰ ሱ ሲ ሳ

ፈጠን ብለን ስናነበው ሰ ሱ ሲ ሳ ሴ ስ ሶ። ወደ ስንገባም ረ ነች። እቺ ደግሞ ረ ቅርጿችን ትመስላለች። ረ ረ ሩ ሪ ራ ሬ ር ሮ አንድ ደግሞ አብረን እንላለን። ሰ ረ ሩ ሪ ራ ሬ ር ሮ አንዱ ደግሞ በጋራ ፈጠን ብለን ረ ሩ ሪ ራ ሬ ሮ ሰ እቺ ደግሞ ሰ ነች እችኛዋም ሰነች እችኛዋም ሰነች ነገር ግን በቅርጽ ይለያያሉ። ሰ ሱ ሲ ሳ ሴ ስ ሶ። እኔ ካነበሁት ቀጥላችሁ ደግሞ አሁን አብረን በጋራ እናነባችታለን። ሰ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ በጋራ ፈጠን ብለን አብረን ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ። ሸ ሸ ሹ ሺ ሻ ሼ ሺ ሾ። አንድ ደግሞ በጋራ ሸ ሹ ሺ ሻ ሼ ሾ። አሁንም በጋራ ፈጠን ብለን መጀመሪያ አረጋ ብለን መነበብ ከዛ ደግሞ ፈጠን ብለን ሸ ሹ ሺ ሻ ሼ ሺ ሾ። እዚህ ጋ ደግሞ ቀ ነች ቀ ቁ ቂ ቃ ቄ ቅ ቆ። አሁን ደግሞ አብራችሁ ትላላችሁ። መጀመሪያ ማን ተብላ እንዴት ተብላ እንደምትነበብ ከሰማችሁ ወይም ካዳመጣችሁ በኋላ ከዛ ደግሞ አብራችሁ ማለት ልክ ከርሰሯን ተከትላችሁ አብራችሁ ቅርጿን እያያችሁ ማንበ ቀ ቁ ቂ ቃ ቄ ቅ ቆ። ፈጠን ብለን ስንል ቀ ቁ ቂ ቃ ቄ ቅ ቆ። ደግሞ በነች በበ ቡ ቢ ባ ቤ ብ ቦ። አሁን ደግሞ አብራችሁ ትላላችሁ በ ቡ ቢ ባ ቤ ብ ቦ። ፈጠን ብለን ደግሞ በ ቡ ቢ ባ ቤ ብ

ፈጠንን ለስናነብ ደግሞ ከተለማመድን በኋላ ቸ ቹ ቺ ቻ ቼ ች ቾ የ የ ቅርጿን ች ትመስላለች። የ ዩ ዪ ያ ዬ ይ ዮ በጋራ ስናነብ የ ዩ ዪ ያ የ ይዮ አሁን ደግሞ በደንብ እንድንይዘው ደጋግመን ማንበብ ስለሚያስፈልግ፣ የ ዩ ይ ያ ይ ይ ዮ እች ደግሞ ነ ነች ነ ነ ኑ ኒ ና ኔ ን ኖ

አ ኡ ኢ አ ኤ እ ኦ። አንድ ደግሞ በጋራ ልክ የመጀመሪያ አንዴ ሳነበው ታዳምጣላችሁ ከዛ ሁለተኛ ዙር ሲሄድ ደግሞ አብራችሁ ታነባላችሁ ማለት ነው፣ ተከትላችሁ አ ኡ ኢ አ ኤ

ጁ ጂ ጃ ጄ ጂ ጆ። ጀ ጁ ጂ ጃ ጄ ጂ ጆ። የመጀመሪያ አንዴ እኔ ካልኩት ከእዛ በኋላ አንዴ የመጀመሪያ ድን ከሰማችሁት ሁለተኛውን ዙር አብራችሁ እናንተም ከኋላ ትላላችሁ ማለት ማለት ነው።

ጨ፣ እች ደግሞ ጨ ነች። ጠና ጭ የሚለያዩት ጨ፣ ሶስቱም እግሩ ቀለበት አለው። ጨ ጩ ጪ ጫ ጬ ጭ ጮ። ቀጠን ለሳነበው ጨ ጩ ጪ ጫ ጬ ጭ ጮ። ጭ ደግሞ ጠ ነች ስናነብ ልክ ከንፈራችን ጥብቅ አድርገን ጰ ብለን እናነባታለን። ጰ ጱ ጲ ጳ ጴ ጵ ጶ በጋራ ጱ ጲ ጳ ጴ ጵ ጶ ፈጠን ብለን አሁንም ፒ ጳ ጴ። ደግሞ ጸ ነች ጹ ጾ። አሁን ደግሞ ከኔ ጋር አብራችሁ ትላላችሁ። መጀመሪያ ከሰማችሁት እንዴት እንደሚነበው ወይም ካያችሁት ጸ ጹ ጺ ጻ ጼ ጽ ጾ። እሺ፣ ፈጠን ብለን ጹ ጺ ጻ ፄ ጽ ጾ። እሺ፣ እንደዚህ ብለን አንድ አንድ ቪዲዮንም እያስቆመን ማየት ግድ ይሆናል ማለት ነው። ፈ ፈ ፉ ፊ

ጽጾ ይች ደግሞ ፐ ነች። ፐ ላላ አርገን ስናነብ ከንፈራችን ላላ አርገን የምናነባት ፐ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። በጋራ ፐ፣ ፑ፣ ፒ፣ ፓ፣ ፔ

ደግሞ ነች ምንም አይነት ከንፈራችን ሳይጋጭ የምናነባት ሆ። የከንፈር ከንፈርና የምላስ ምንም አይነት እንቅስቃሴ የለም። ይችን ስናለብ ማለት ነው። አሁን ደግሞ በጋራ ሁኸህ ሆ ፍጥን ብለን ሀ ሁ ሂ ሃ ሄ ህ ሆ። ልክ እንደዚህ እያደረግን ቪዲዮን እያስቆምን አንድ በአንድ ሁሎችን መለማመድ ያስፈልጋል ማለት ነው። ቪዲዮው ሲፈጥንባችሁ ቪዲዮውን እያስቆማችሁ እየጻፋችሁ እያንበባችሁ መለማመድ ይመስላል። ለዛሬው ይዘንላችሁ የመጣን ይህን ይመስላል። በሌላኛው ቪዲዮ እስከምንገናኝ ድረስ ለዛሬው ይዘንላችሁ የመጣን ይህንን ይመስላል። ከሰኞ እስከ ዓርብ ማስተማር ላይ እንገኛለን። እናንተም በተመቻችሁ ሰዓት መማር መከታተል ትችላላችሁ። ከታች ባለው ስልክ ደውሉልን። መልካም ጊዜ፣ ሰናይ ቆይታ።